ኑራ ሙሉ ክፍል ታማ ከልጓ ኳለች ሰንበት አለች። በበሽታው ምክንያት የሰውነት ቆዳዋ እየገረጣ ስጓ እያለቀ መምጣቱ ያስታውቃል። ለረጅም ጊዜ ተጎሳቆለች ስለመሆኗ ፊቷ ላይ ይነበባል። ሲበዛ ከስታለች። እኒህም ሆኖ ግን ያደገችበትን የኖረችበትን የአምልኮ ተግባር ኢባዳን አላቋረጠችም። እስትንፋሷ እርካቷ ነውና የተከበረው የአላህ ቁርአንን መቅራት አላቆመችም። ውትር ታነባዋለች። ማንበብ ያቀታት እንኳን ከፍታ በናፍቆትና በስስት ታየዋለች። ኑራ እህቷ ትረካዋን ትቀጥላለች። ሁሌ ስፈልጋት የማገኘት መስገጃዋ ላይ ሆና ነው። ወደ ክፍሏ ብቅ ባልኩ ቁጥር ሱጁድ ወይም ሩኩዕ ላይ ሆና ደርሳለሁ። ሰላት አብዝታ ትወዳለች። ሰግዳር ላዮች ትሰግዳለች፣ ዱዓ ታደርጋለች፣ ወደ አምላካዋ ታለቅሳለች። ያለመታከት እጇን ወደ ላይ ታነሳለች። ጥዋት ማታም ሆነ ሌሊቱን ቢሆን የሁል ጊዜ ሁኔታዋ ይሄ ነው። ከኢባዳ እረፍት የላትም። አትሰለች፣ ደክመኝ አታውቅም። ያ አላህ ምን አይነት ጥንካሬ ነው አልኩኝ ተገርሜ። ያውም በበሽታ ላይ እኛ ጤነኞቹን የምታስቀና የመስገር ናት። ማንበብ በጅጎ ትወዳለች። ጋዜጣ፣ መጽሔት፣ ኪታብ፣ በራሪ ወረቀት የሚቀራት አንድም ነገር የለም። ታሪኮችንና ትረካ ነክ ነገሮችንን እንዲሁም የቀደምት ደጋግ ያሉ አህባሮችን ታሪክ ደግሞ ማንበብና በታሪኮቹ መመሰጥ እጅጉን ትወዳለች። የእናቶች ዥንጉርጉርና እንዲሉ እኔ ደግሞ የሳ ተቃራኒ ነኝ። የፊልም ሱሰኛ ናት ብለው ሰዎች ሁሉ እስከሚገረሙብኝ ድረስ ሙሉ ጊዜ ዲሽ ላይ ያፈጣለሁ። ድራማ እመለከታለሁ። ሙሰልሰላት ላይ ተለክፌ ያለው አዲስ ፊልም በወጣ ቁጥር የትም ገብቼ ያገኛለሁ። በዚህ በዚህ ማንም አይቀርመኝም። በመሆኑም ከሰላት ሆነ ከሌሎች እስላማዊ ግዴታዎች የተዘናጋው ነኝ፣ አሊያም የተሟላ መልኩ ግዴታዎችን አልፈጽምም። ፊልም ጨርሼ የምተኛው ሌሊቱ ከገፋ በመሆኑ ጥቅም ግም ይለኛል። ከዚያ በላይ የሚታየኝ እንቅልፍ ብቻ ነው እና ለሱብሂ ሰላት አልነሳም። ሱብሂ ደርሶ በቅርብ ካለው መስጂድ መዋዝኖ ወደ ሰላት እየተጣራ ነው። እኔ ደግሞ በዚያ ሰዓት ወደ መኝታዬ የሄድኩ ነበር። ታማሚዋ እህቴ አለመተኛቴን ታውቅ ነበርና መስገጃዋ ላይ ሆና ጠራችኝ። የሁለት ዓለም ሰዎች ነን። ምን ነው ኑራዬ፣ ምን ፈልጋሽ ነው ያልኳት፣ ክፍሏ ገብቼ ወደ እሷ ቀረብ ብዬ። በለስላሳ ድምጿ ጠንከር አድርጋ ሱብሂ ሳሰግድ እንዳተኝ አደራሽ ብላ አሳሰበችኝ። ግሳጽያን አባት ለልጁ ከሚመክረው ምክር ጋር ይመሳሰል ነበር። ሲበዛ ታስብልኛለች። አሁን የፈጅር ሰላት እየደረሰ ነበር። አሁን የወጣ የመጀመሪያው አዛን መሆኑ ነው። ለሱብሒ ሰላት ከአንድ ሰዓት በታች የሆነ ጊዜ ቀርቶታል። እንዲህ ሰዓት መሄዱና ማምሸቴ ያልታወቀኝም ነበር። እህቴ ግን ይህ መጥፎ በሽታ ይዟት ፍራሽ ላይ ከወደቀችበት ጊዜ ጀምሮ እንዲህ ናት። ነይ ሃና፣ እስኪ ነይ እና ከጎኔ ቁጭ በይ አለችኝ። ፍላጎቷን መግፋት ፈጽሞ አይሆንልኝም ሄጃ አጠገቧ ቁጭ አልኩኝ። እሺ ኑራዬ ምን ፈልገሽ ነው? ምን ልርዳሽ? አልኳት። ለጥቂት ጊዜ ዝም አለች፣ አስከትላም ጠየቀችኝ። በሞት መኖር አታኝም አለችኝ። አራምናለው ኑራዬ፣ ምን ነው አልኳት። በትንሽ ትልቋ ነገር አላህ ሱብሃነወተዓላ እንደሚመረምርሽ እና ጥያቄ እንዳለብሽ አታቂም? አለችኝ። ኑራዬ አላህ እኮ መሐሪ እና አዛኝ ነው ደግሞ እድሜም ገና ነው ልጅ ነኝ፣ አልኳት። ድንገት የሚመጣ ሞትንስ አትፈሪም? ቀጠለች። ሂንድ እኮ የአንቺ ታናሽ ልጅ ነበረች፣ ሆኖም ግን ባለፈው በመኪና አደጋ ሞተች። እገሌን ደግሞ አስታወሹ እገሌን አስታውሽ እያለች ከኔ እድሜም በእድሜ የሚያንሱም ሆነ የሚበልጥ ወጣቶችን ቆጠረችልኝ። ሞት እኮ እድሜ አይደለም ገና ልጅ ናት ወጣት ናትም አይልም። በመዘኛውም ሆነ መስፈርት የለውም። ለማንም ቢሆን የተለየ አስተያየት አያደርግም አለችኝ። እያፈራሁ አዳመጥኳት። ለጥቂት ጊዜ በተመስጦ ሳማኋት። ቀኑ መሽቶ ጨለማ ቢሆንም መስገድዋ ግን ኑራ አለሁ ይበራል። ፊቷ ለየት ባለ ሁኔታ ደምቋል። በተፈጥሮ ሞት እንፈራለሁ እሷ ስትነግረኝ ደግሞ የባል ጥፍራቸው የጨመረ እንዴት ለተኛ በረፍ ጊዜያችን አብራሽን ለመሆን ወስነሻል አይደል ደግሞ ድንገት ድምጿ ተቀየረ። ልቤ ተሸበረ። ለሽርሽር ስላሰብነው ጉዞ ነበር የምታወራው። ቀጥላም በዚህ ሰሞን ምናልባት ከዚህ በፊት ረጅም ጉዞ ሳይኖርብን አይቀርም ወደ ሌላ ሩቅ ሀገር፣ ሩቅ ሀገር ምናልባት አሁን ምናልባት ያናይ ሆኖም ግን እድሜ ባላ ህጅ ነው የሚሆነውን እሱ ያውቃል አለችኝ። አለቀሰች። ስለመጥፎ በሽታዋ ማሰላሰል ጀመርኩ። ሐኪሞች በሽታው ብዙ እንደማያቆየት በሚስጥር ለአባቴ ይነግረውታል ለእሷስ ማን ነግሯት ይሆን ወይስ እሷ ራሷ ተሰምቷት ነው እንደዚህ የምታወራው ምን እያሰብሽ ነው አለችኝ ድንገት ጠንከረ ባለ ድምፅ ስታመምኩ መሰለሽ ይህን እምልሽ ብላህ አይደለም ምናልባት ከጤነኞች በላይ ረጅም እድሜ ሊኖረኝ ይችላል አንቺስ ብትወኝ እስከ መቼ ልትኖሪ ትችያለሽ ምናልባት ሀያ አመት ወይንም ሰላሳ ወይንም ከዛ በላይ ሊሆን ይችላል። እሺ ከዚያስ ምንም ይሆን ይመስልሻል? በጨለማ ውስጥ እጅን ጭምህቅ አርጋ ያዘችኝ። በመካከላችን ምንም ልዩነት የለም። ሁላችንም ከጥቂት አመት በኋላ ይችን ምድር መልቀቃችን አይቀርም። አንድም ወደ ጀነት አሊያም ወደ ሰዓት አለች። በዚያሽ ቀን መነዳቱ ወደ አላህ ነው። አልቂያማ ሰላሳ የሚለውን የአላህ ስቧነት ላቃል አልሰማሽም እንዴ? ለሁሉም እስቲ በይ ደህና አደሪ በሂጂ አለች። ድምጿ ጆሮ ላ ቀጫላ። አሁንም መለሳ አደራ አለች። የሱብሂን ስላት ሰላት እንዳትረሻ አደራ አለችኝ። ጠዋት ላይ የክፍሌ በር ከተለመደው ሰዓት ውጭ ተንኳኳ። የምነቃበት ጊዜ አልነበረም። ሆኖም ግን ከተጫጫነኝ የጠዋት እንቅልፍ ለመንቃት ታገልኩ። ከውጭ የለቅሶ ድምፅ ይሰማኛል። ምን ተፈጥሮ ይሆን ጌታዬ? ተጠየቅ ኑራ ራሷን ስታ አባቴ ወደ ሆስፒታል የወሰዳት መሆኑን ሰማ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከቀኑ ሰባት ሰዓት ሲሆን አባቴ አሁን ልታያት ትችላላችሁ በማለት ወደ ቤት ደወለ። እናቴ አባቴ ድምፁ እንዳልሆነ ነገረች። ያገኘሁት ነገር በእጅ ያስኩኝ፣ ሾፌሩን ፈልገን በፍጥነት ተሳፈረን ወደ ሆስፒታል በረረ። መንገድ ከሚገባው በላይ ረዘመብኝ። እጅግ በጣም ላቂ ኮትሮ በተለየ መልኩ በጣም ተጨናንቋል። እሰላቸው። እናቴ ከጎኔ ናት፣ ተረጋግታ ዱዓ እያደረገች ነው። እጅግ መልካምና ታዛዥ ልጅ ናት። ኑራ ለቤተሰቦች በጎ የምትውል በጎለች። ጊዜዋን በከንቱ ነገር ስታባክን አንድም ቀን አይቻት አላውቅም። ውጭው በር ላይ ደረስን። ሆስፒታል በማስተንተን ውስጥ መማር ለፈለገ ሰው ትልቅ ትምህርት ቤት ነው። በዚህ በኩል አንዱ ያቃስታል፣ በዚያ ደግሞ ሌላው በመኪና የተገጨ አይን የፈሰሰ እግሩ የደቀቀ መጥ ላይ ሆና ምጮ በሽታው ያልታወቀ የሚያቃስት ስንትና ስንት ጉዳለ፣ ግን ሁሉ የሚያሳዝን ትዕይንት ከዚህ ቀደማጅ ስለማላቅ ፈሰስኩኝ። ደረጃውን በፍጥነት ወጣል። ድንገተኛ ክፍል ውስጥ አስገብተዋታል። ወደዚህ ያመራል። አይዟችሁ፣ ደህና ናት አለችን አስጠማሚዋ። አሁን እየተሻላት ነው፣ ለውጥ አላት አለች። ከተኛችበት ክፍል ውስጥ በመስኮት አሻግሬ ሐኪሞች ከቧት ታየው። እናቴ ልጠይቃት ገባች። አይኗን ወደ ጎን እያንከባለለች ከባለለች አየቻት። እኔንም አሻግራ ተመለከተችኝ። እንባዋን መቆጣጠር ያልቻለችው እናቴ ከሁለት ደቂቃ በኋላ ከአይኗን ባየፈሰሰ ወጣች። እኔም እንድገባ ተፈቀደልኝ። ሰላምታ ብቻ አቅርቢላትና ውጪ፣ አንዳችም ነገር እንዳታወሪያት ብሎ አስጠነቀቁኝ። ሁለት ደቂቃ ስጡኝ። ኑረይ፣ እንዴ ነሽ? አልኳት። ወዳ ኮ ደህና ነበርሽ፣ ምን ሆነሽ ነው? እጀኛን ሰርጋ አልሐምዱሊላ፣ አሁንም ደና ነኝ ያለችኝ። አልሐምዱሊላ፣ አሁ ደና ነሽ ግን ምነው እጅሽ ቀዝቅዟል! አልጋው ደር ቁጭ ብዬ ነበር። እጇን እግሯን ዳበስኩኝ፣ አራቀችብኝ። ይቅርታ አጨናነኩሽ አይደል? አልኳት። አይ አይደለም ባትን በባት በተጣበቀ ጊዜ የሚለውን የቁርአን አንቀጽ አስታውሽ ነው አለችኝ። ሀና ይሄ ድዋ አድርጊልኝ፣ ምናልባት በጣም በቅርብ ጊዜ ውስጥ የአኼራ ዓለም የመጀመሪያ ቀን ሳልቀበል አልቀርም። ጉዜ ረጅም ነው፣ ስንቄ ግን በጣም ትንሽ ነው አለችኝ። ከሷ ይህን ስሰማ ሳላስበው እንባዬ ከአይኔ ዱብ ዱብ አለ። ስቅስቅ ብዬ አለቀስኩ። የት እንዳለው ማወቅ እስኪሳነኝ ድረስ አብዝቼ አለቀስኩ። አባቴ ከኑራ ይልቅ የእኔ ነገር አሳሰበው። እንዲህ ሳለቅ ሳይቶኛ ያውቅ። ቀኑን ሙሉ በሬን ዘግቼ ሳለቅ ሳልቀው፣ ቤታችን ዝምታ ሰፈነ። ነገራቶች በፍጥነት ተላወጡ። ያክስቴ ልጅ መጣች። ከዚያ ያኮቴ ልጅ ዘመድ ተሰባሰበ። ድምፆች ተቀላቀሉ። ለቅሶ፣ እንባ። በዚህ ጊዜ አንድ ነገር እንደተከሰተ አወኩኝ። ኑራ ሞተች ማለት ነው። ምስኪኗቴ ወደማይቀረው ሀገር አኺራ ሄደች። ከዚህ በኋላ የሆነውን አላውቅም። የመጣውን ሰው አላውቅም፣ ምን እንዳሉም ጭምር። ያ አላህ፣ የት ነው ያለሁት? ምንስ እየተካሄደ ነው? ማልቀስ ደገመኝ። ከዛ በኋላ የሆነውን የነገሩኝ ሰዎች ናቸው። አባቴ እጄን ይዞ እህቴን ለመጨረሻ እንድሰናበታት አድርጎኝ ነበር። ግንባሯን መሳሜንም ጭምር አላስታውስም፣ ብቻ ሕይወት አልፎ ፍራሹ ላይ የተዘረጋች መሆኑን አስታውሳለሁ። በዚያ ቀን መነዳቱ ወደ አላህ ነው ያለችኝን አስተዋልኩት። ወደ አላህ መነዳት ምን ማለት እንደሆነ እየገባኝ መጣ። ከዛሽ ምሽት በኋላ ወደ መስገጃዋ ቦታ አልሄድኩም። በእርግጥ ምን ታነን በእናታችን ወደ ውስጥ አንድ ላይ ተኝተናል። በህይወት በነበረችበት ጊዜ ሀሳቤና ጭንቀቴ ሁሉ ትጋራኝ ነበር። ከብዙ ጭንቀቶች ማስጠንፍሳኛለች። ወደ አላህ ሰብሀና ወተዓላ መንገድ እንድመጣም ደጋግማ ለእኔ ብላን በርካታ ሌሊቶችን ቷዋ በማድረግ አልቅሳለች። ስለ አኼራ፣ ስለ ሞት፣ ስለ ምርመራው ቀን ዘወትር ታወራኛለች። ከክፍሏ ገብቼ ቁጭ አልኩኝ። እህቴ ዛሬ የመጀመሪያ ምሽቷ በጨለማ መቃብር ውስጥ ተሰልፋለች። ጌታ ሆይ ቀብሯን ብርሃን አድርግላት። ዘወትር የምታነበው ቁርአኗ ፊት ለፊት ይታየኛል። እዚያ ጋር ደግሞ መስገዶ አለ። ሌሎች ሌሎች እቃዎቿን አየሁ። አንድ ነገር ልቤ ክፉኛ ያሳረቀኝ ለሰርጌ ቀኔ አስቀምጧል ያለችው ልብስ አስታወስኳትና እንባይ መቆጣጠር አቃት። በዋዛና በከንቱ ባለፉ ቀኖች ላይ እጅግ ተጸጸትኩኝ! ተሩጠው የማይደረስባቸው ቀናቶች ናቸው። ተቃጠልኩ፣ ተንገበቀብኩኝ። ለመጀመሪያ ጊዜ ትኩ ሲሆን የሚያቃጥልም ባነባው አላህ ሱብሃነ ወተዓላ እንዲያዝንልኝና ይቅር እንዲለኝ ዱዓ አደረኩ። እሷንም በመቃብሯ ውስጥ መረጋጋትን እንዲሰጣት ለመንኩ። የምን ጊዜም ዱዓ ይኸው ነበር። ድንገት ራሴን ጠየቅኩ። በእሷ ላይ አይኔ እያየ የደረሰ ሞት በእኔ ላይ ቢደርስ ኖሮ ምን ይውጠኝ ነበር? ምን ይሆን ዕጣ ፈንታዬ? እጅግ ከመደናገጥ እና ከመፍራት የተነሳ መልሱን ፍለጋ ጊዜ አላጠፋውም። ትኩስ እንባ እንደ ድረት ፈሰሰኝ፣ ተቃጠልኩ። ጸጸቴ እጅጉን በዛ። አላሁ አክበር፣ አላሁ አክበር። በሱብሂ ሰላት አዛን እየተደረገ ነው። ሌላ ጊዜ በፊልም ዛሬ ደግሞ በህት ሐሳብ ላይ ሆኜ ሌሊቱ ነጋ። ዛሬ ግን ለመጀመሪያ ጊዜ አዛኑን ከልቡኛ ያደመጥኩት! ዋ እንዴት ይጣፍጣል በአላ እንዴት እስ ይጠማል በርካታ አጣጣምኩት! በአዚኑ የሚለውን ደጋግሜ ያልኩ አዛን ለመጀመሪያ ጊዜ ዛሬ ይሰማያክል አዲስ ነብ የሰላት ልብሴን አነሳውና ፈጅር ለመስገድ ተነሳው። እህቴ እንደሰገደችው ሁሉ የመጨረሻ መሰናበቻ ሰላቴን ሰገድኩ። የሱብሒ ሰለት በዚች ዓለም ላይ የመጨረሻ ሰላታ ነበረች። ከነጋ ምሽትን ከመሸህ ንጋትን አጠብቅ። ተፈጸመ። ደስ የሚል ጉዞ ከተሰጥኛው መጽሐፍ የተወሰደ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ አስተማሪና ቁም ነገር አዘል ታሪኮችን ያገ